በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ አላት ገዳም አስተዳዳሪ፣ የእግዚአብሔር ቤተሰቦች ምዕመናን፣ ከሁሉም በላይ ደግሞ ዛሬ ተሰብስበን እግዚአብሔር ልናመሰግን ምክንያት የሆናችሁን ከብዙ ፈተና ሱጣውንና መጠናናት በኋላ አብራችሁ ለመኖር የወሰናችሁና የቆረጣችሁ ቆራጥ ውሳኔያችሁን በስርዓተ ቤተ ክርስቲያን እንዲሆን የፈቀዳችው ፈቃዳችሁን ደግሞ በስላው ወደ ሟልትሞ እግዚአብሔር ያረጋገጠላችሁ ክውራት ሙሽሮቻችን፣ እንዲሁም የዚህ ቤተሰቦች በሀዘናችንም ሆነ በደስታችን ጊዜ ስናገኝም ሆነ ስናጣ ሲያምርም ሆነ ከመካከላችን የማይጠፋው ከጎናችን የማይለየው የነበረው ያለው ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመን ነው የአባቶቻችን አምላክ ደወለ ባህል እግዚአብሔር ስላደረገው ሊያደርግም ስላዘጋጀው በጎ ነገር ሁሉ ያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። አባታችን እንዳሉት አጠር መጠን ሰብሰብ ያለ የምናገረው እንግዲህ መጽሐፍ ቅዱስ ክርስቲያኖች በሰማይ ለሚኖራቸው ሕይወት የማረጋገጫ ሰነዳቸው ነው። ሰው ቤት ሲኖረው ካርታ ይኖረዋል፣ መኪና ሲኖረው ሊብሬ ይኖረዋል። እኛ ቤት አለን። በአባቴ ቤት ብዙ መኖሪያ አለ ብሎ ባለቤቱ ነግሮናል። የዛ ቤት ማረጋገጫ ካርታው ደግሞ ውሉ የተፈራረምንበት መጽሐፍ ቅዱስ ነው። ሰማያዊ መጓጓዣ አለን። የዛ መጓጓዣችን ሊብሬ ወይም ሰነዱ መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስ መንፈሳዊ ሕይወታችንም ሆነ ስጋዊ ኑሯችን እንዴት መመራት እንዳለበት ማብራሪያ ይሰጣል፣ ትንታኔ ይሰጣል። ሰዎች በመጽሐፍ ቅዱስ ቢመሩ፣ መጽሐፍ ቅዱስ እንዳለው ቢኖሩ፣ ስጋዊ ኑሯቸው የተረጋጋ መንፈሳዊ ሕይወታቸው ለቤተሰባቸው ለሀገራቸው ለዓለማቸው በረከት እንደሚሆኑ ከሞቱ በኋላም ሲሄዱ ተስፋ ያለው ሞት እንደሚሞቱ ዋስትና ያለው ጉዞ እንደሚጓዙ ያረጋግጣል። እንግዲህ ሀሎ ለመኖር በጋብቻ ወሳኝ ነው። የጋብቻ መስራቹ እራሱ እግዚአብሔር ነው። የሚገርመው ነገር መስራቹ ብቻ አይደለም፣ ጋብቻው ሊመሰረት የበቃው ወንድና ሴት ስላሉ ነው። ወንድና ያዘጋጀ ደግሞ እግዚአብሔር ነው። የአዳም ውስጣዊ ስሜት ሴት እንዳስፈልገው፣ የሔዋን ውስጣዊ ስሜት ወንድ እንዳስፈልጋት፣ ያ ውስጣዊ ስሜታቸው የሚፈጸምበትን ውጫዊ አካል ለሁለቱም እንድስማማ ስሜት እንዲሰጥ አድርጎ አዘጋጅቶ አቀለባቦ የፈጠረ እግዚአብሔር ነው። ስለዚህ አዳ ብቻ አዳምና ሔዋን በገነት እንድኖሩ አስማምቶ የወሮጭ የሚባለው ጣጣ ሳይሆን ሁሉ ነገር ከዚያ በኋላ እንግዲህ አዳምና ሔዋን ከገነት ለምን ተባረሩ? መግባባት መስማማት ባለመቻ ናቸው። ሔዋን አዳምን ብቻ እንድትሰማ አዳምና ሔዋን ደግሞ በጥቅሉ እግዚአብሔርን ብቻ እንድሰሙ እንድሰሙበት የተፈጠረውን ጆሮ ለጎረቤት በማባከናቸው ለሰይጣን በመጥፈታቸው ዛሬ ብዙ ትዳሮች ይበጠበጣል። ብዙ ትዳሮች ሰላም የላቸው። ብዙ ትዳሮች ሁከት አለ መለያየትና ክፋት ወደ ሰፈነበት ወደ መከራ ዓለም እንድንመጣ ምክንያት የሆነችን ጆሮዋን ለሰይጣን በመክፈቷ ነው። ስለዚህ ከዛን ጊዜ ጀምሮ ብዙ ትዳር ኩከት ውስጥ ነው ያለው። በአጭሩ የምናስተምራችሁ የምናስገነዝባችሁ ምእመናን፣ መጽሐፍ ቅዱስን በትክክል ብርሰማ ትዳራችን ሰላማዊ እንደሚሆን የተረጋጋ እንደሚሆን የተረጋጋስ የሚሆነው በየትኛው መለኪያ ተለክቶ መሆኑን ኳስ ሲደርሳቸው የመጥሪያ ወረቀት ምንድን ነው የሚለው ለሚስት ሌላ ለባል ሌላ ነው የሚላከው? ንገሩ ስ እንዴት ነው የሚላው? ለሚስቲቱ ለብቻዋ ለባል ለብቻ ነው የሚላ። ይሄ ሰርግ ደጋች በትግል በህግ ይከሰሳ ይቀጣል። አፋቷቸው ሳያስቡ ማለት አንድ ወረቀት ይመጡ ነውር ነው። እንዲያውም ከወረቀቱ ላይ ምንድን ነው የሚለው ከሚላል አይደለ ከገሌ ጋር ማለት ጓደኛውን ይዞ መ በዛ በክፍት ቦታ የሰው ዲግስ ልብላ ብሎ ጓደኛውን ይዞ መሄድ አይቼ ቤተሰቡን እናቱ እህቱን እንኳን ይዞ መሄድ ግማሽ አካል ይዞ መሄድ ነው የሚችለው። ማይበረሰው እንኳን ይሄን ያክል ክብር ሰጥቶታል። እና እንግዲህ ወገኖቻችን፣ እዚህ ውስጥ ያለነው ሶስት አይነት ሰዎች ነው። እስከ ዛሬ የተጋባን በትዝታው ውስጥ የምንቋኝ ሰዎች አለ። ዛሬ የተጋባችሁ ደግሞ በአዲስ ስጦታ ውስጥ የምትዋኑ አላችሁ። ወደፊት ደግሞ በተስፋ የምጠብቁ ደግሞ ባላለኝታዎች አላቸው። እንግዲህ ስጦታውን ትዝታውን አለታውን በአንድ ላይ ጨብቀን በመጽሐፍ ቅዱስ ሚዛን ስንመዝነው ትምህርት ያስፈልገዋል። ለምሳሌ ካሁን በፊት የተጋባችሁ ትዳራችሁ ሰላም ያጣል፣ ፍቅር የነጠፈባችሁ፣ መግባባት የተሳናችሁ፣ ቤታችሁ መለስተኛ ጦር ግንባር የሆነባችሁ ብዙ ባለ ትዳሮች አላቸው። አሁን የኛ ሰው ብዙ ጊዜ ወደ ከተሞች ትመለከታላችሁ፣ በመኪና ይጣበባል፣ በሊሞዚን በምንትስ በምንትስ በምንትስ ይጣበባል፣ ያልመጣ ነገር የለም የሚገባቸው ነገር ሰው ሲፋታ በሊሞዝን ስለሚያደርገው እንጂ በዛው ንትንም ከተ ብዙ ሰው ይፋታ። ሲፋታ በኮንትራዳት ጠፍቶ ተደብቆ ነው የሚለው ሻንጣውን ይዞ ለማንም አይናገርም። ሲጋባ ነው የሚነግራቸው። ስለዚህ ብዙ ሰው ነው የሚፋታው። ለምንድ ነው ሲባል ሁለት ምክንያቶች ማቅረብ ይቻላል። አንደኛ ብዙ ባለ ትዳር ከትዳሩ የሚያገኘውን ጥቅም ነው እንጂ የሚጠይቀው የሚከፍለው ዋጋ ይጠይቅ ዋጋ የሚያስከፍል የማያስከፍል ነገር በምድር ላይ የለ። መብቴን ነው ግዴታ ባልነት ነው በግዴታ ያለው መብት እንደቆ እንደ እብደት ነው እ መብት ግዴታ አብሮ መሄድ አለበት። ብዙ ወንዶች ሚስቴ ምን አደረገችልኝ፣ ይህን አላደረገችም፣ ያን አላሟላችም ነው እንጂ እኔ ምን አደረግኩላት ብለው ራሳቸውን አይጠይቁ። ሌላው በጋብቻ ውስጥ እያሉ ሁለተኛው ተጨማሪ ምክንያት ደግሞ ሁልጊዜ የጎረቤት ጣልቃ ገብነት፣ የቤተሰብ ጣልቃ የእናት፣ የአባት፣ የወንድም ሚሄድ የጓደኛ፣ የስራ ባልደረባ እንዲሁም አንዳንድ ጊዜ አንድ ሴት እኮ አንድ ወንድ ብቻ ኮን ልምታ ህብረተሰቡ ጭምር የምታገባበት ባህል እኮ ነው የኛ ባህል እንደምታውቁ እናቱን አባቱን ጭምረው የምታገባው ወንድሞቹ ወንድሞቹን እህቶቹን ጭ ጎረቤት ጭምሮ የምታገባው በትዳር ገብቶ ይፈተፍታሉ የማያገባቸው ውስጥ ገብተው እንዴት መኖር እንዳለባቸው ካርታውቶ ይሰጣሉ። እንዲሁም አንዳንድ እናትና አባቶች የትዳሩ የቦርድ ሊቀመንበር ሆነው የሚቃጣቸው አሉ። እነዚህ እጃቸው ሰብስቡ ማለት አለባቸው። ማለት ሰው እናቱን አባቱን ይተዋል። ማንን ይከተላል? ንገሩ። አልተከተላችሁ ማለት ነው። አያቸሁ? እዛው ቤተሰብ ጋር ነው ያላችሁ። ማን ነው የሚከተለው? እግዚአብሔር አላገባችሁ ማለት ነው። አያቸሁ? እሺ፣ ሰው እናቱን አባቱን ይተዋል። ማንን ይከተላል? ማንን ይከተላል? ሚስቱን። በግልባቱ ደግሞ ሚስት እናቷን አባቷን ትተዋለች። ማንን ትከተላለች ባሏን ትከተላለች፣ ነው የሚለው። የእናት አባት ድርሻ እስከሚዳር ድረስ ነው። ከተዳረች በኋላ ቢከሳ እንኳን እየጠበሰች ነው ተብላ የምትወቀሰው ሚስቱ ናት። ቢያምርበትም እየቀለበች ነው ተብላ የምትመሰገን እሷ ናት። ምስጋናውንም ነቀፋውንም የምትወስደው እሷ ናት። እናት እስከምትድር ድረስ ያለው ነው። ስለዚህ በትዳር ውስጥ የሌላ ሰው ጣልቃ ገብነት ሲበጠ ብጥ እንመለከታለን። ይህንን ማጥናት አለበት ማጤን አለበት። እኔ ብዙ ቦታ ጠይቄያለሁ። እስኪ አሁን መልሼ ልጠይቅ፣ የብዙ ሰው ችግር ስለሆንኩ እምንሄዳለው በየ መድረኩ እስኪ እንደው ወንዶቹ ንገሩን ሚስታችሁና በእናታችሁ ቢጣሉ ለማን ታግዛላችሁ? ይህቺን በትክክል ከመለሳችሁ ያገባችሁ አግብታችሁን ያላገባችሁ ታገባላችሁ፣ ተስፋ እሰጣለሁ። ወንዶቹ ንገሩን፣ ሚስት ሚስትና እናትህ ቢጣሉ ለማን ታግዛለህ? ወንዶቹና ነው የጠየቁት? ለሚስቴ እስኪ ለሚስቴ የምራ ለእናቴ የምችአብዛኛ የሚጠመጠው በመጀመሪያ ደረጃ ለምን ይጣላሉ? ከመሰረት ውስጥ ለምን ይጣላሉ? የባሏ ናት። የማን እናት ናት? የእሷ እናት ናት። ቆንጆ ያገኘችው እናቱ ከሰማይ እየዘነበ ከምትቆፍረ የወጣ ነዳጅ አይደለም። ከእናቱ ማይፀን የወጣ ማይፀናቸው ማየፀናቸው ስለተባረከ አያገኘት ብትወዳቸው፣ ብትንከባከባቸው፣ ብታከብራቸው ምን አለ። ግን ለመከበር ለመወደድ ልካቸውን የሚያውቁ መሆን አለባቸው። ክብራቸውን የሚጠብቁ መሆን አለባቸው። እየገቡ እየፈተፈቱ የሚያበላሹ ከሆነ እጃቸውን ሰብስቡ ማለት እማየ እጅሽን የእናት ቦታ አለ። የልብ የሚስት ሁሉ ቦታ የልባችን ሀገር ነው። ኮርት ሀገር ይሰፋል ይላሉ አባቶቻችን። አለ ለሚስቶቻችን የተመደበ ልብ አለ፣ ለእናት የተመደበ ልብ አለ፣ ለህብረተሰቡ የተመደበ ልብ አለ። ግን ድርሻው መጠኑ በልካቸው የተሰጠ ነው። ስለዚህ ይህን ማወቅ አለባችሁ ለማለት ነው። ሚስቱን የወደደ ራሱ ወደደ ማለት፣ ከማንኛውም ነገር በላይ የተመለከተ ማለት ነው ወገኖቻችን እና የዛሬ ሙሽሮቻችን ዛሬ ተጋብታችኋል። እግዚአብሔር በመካከላችሁ ተገኝቷል። ሥጋውን በልታችኋል፣ ደሙን ጠጥታችኋል፣ ተዋህዷቸዋል። አብሯችሁ ሊኖር ፈርሟል። አይደለም ተዋህዷቸዋል፣ በወረቀት አይደለም፣ በመስጊዱቱ አይደለም፣ በቁስሉ በችንታሩ በደሙ በመከራው በግርፋቱ በተቀበለው መከራ ሁሉ በመላሰውነታችሁ ላይ ማየተም አስቀምጦባቸዋል። እግዚአብሔር ብትጠፉ ትፈለጋላችሁ ማለት ነው። ማየተም ያለበት ገብዳቤ የትም የህጎ ነገር ማይተም አለው ይከበራል። እኛ ደግሞ የክርስቶስ ደብታ አትሞብናል፣ ስሙ ተጽፎብናል፣ መከራው ተጽፎብናል። አባታችን በግንባራችን ላይ ማይተውን አስቀምጧል። ብንሰደድ፣ ብንታሰር፣ ብንታመም፣ መከራ ቢገጥመን አለም እንኳን አንቅሮ ቢተፋን ማይተም ደሞ ያለበንንና ተፈልገን እንገኛለን። አባታችን ብንሰደድ አሞ ሊሰደድ ብንታሰር፣ እስር ቤት ሊገባ፣ ብንታመም ሆስፒታል ይገባ፣ ቢርበን፣ ቢጠማን፣ ቢበር ሰውነታችን ሊገፍ እናችንን ሊያብስ ስብራታችን ሊጠግን ቁስላችን ሊፈውስ የጎደለውን ሊሞላ የተጠረመውን ሊያቃና ሙሉ ሙሉ ፈቃዱን ሰጥቶ በመካከላችን ተገልጦ በልተናዋን ጠጥታዋን ተዋህዶናል። አትም ጣብን ብላችሁ በራችሁ እስካልዘጋችሁ ድረስ እግዚአብሔር አይቀርም። ሁል ጊዜ ካልተጠራ አይመጣም። ለእግዚአብሔር ድንኳን ሰባ ላይ አይደለም። ሳይጠሩ የሙት ድግስ የሚያበላሹ ድንኳን ሰባ ላይ ወሳኝ ሰይጣን ነው፣ ሳይጠራ ይመጣ። እግዚአብሔር ሳይጠራ አይመጣም፣ ከተጠራ ግን አይቀርም። የትም መቼ፣ ለሁሉም ሰው የሚገኝ አምላክ ነው የምናመልከውና እንግዲህ፣ ሙሽሮቻችን እንደው ስጋው መብላት አይደለም እምትከፍሩት ይሄ የዛሬው የመክፈቻ ስነ ስርዓት ኑሮ የሚጀመረው ነገር ነው። ዛሬ እኛም አጅበናችሁ የሚዘምርም አይጠፋም፣ የሚሰብክም አይጠፋም፣ አምሮባቸውን የሚልም አይጠፋ። ነጋ ፊኑ ስታስቀምጡ መኖር ስትጀምሩ ያን ጊዜ ተጎናቸው የሚቆመው እግዚአብሔር ብቻ የሚያማሮጣችሁ እግዚአብሔር ብቻ ነው። ስለዚህ ጠንክራችሁ በርትታችሁ መቆየት አለባችሁ። ሌላው በተደጋጋሚ የምንናገረው ነገር ከጋብቻ ብቻ በፊት ያለው ሕይወትና ከጋብቻ ብቻ በኋላ ያለው ሕይወት አንድ አይነት አለመሆኑን መረዳት አለባችሁ። ሕይወቶቻችሁ ወንድሞቻችሁ ብዙ ጊዜ እንሰማለን። ከተጋባ በኋላ ጠባዩ ቀየረብኝ፣ እንክብካቤ ተቀነሰብኝ፣ በየሳምንቱ ይጋብዘ ነበር ግብዣ ቀነሰብኝ የሚሉ ማግባ ሴቶች አሉ። ይሄ አያስኬድ። ባለፈው ተናግሬያለሁ። በየሳምንቱ አበባ ቀርቶ ሽሮ እና በርበሬ ተናግሮበታል። ይሄ ማወቅ አለባቸው። በየሳምንቱ ኬክ እና አይስክሬም የለ። አሁን ጤፍ ተሸምቶበታል። ይህ መረዳት ያስፈልጋል። ወንዶቹ ብትሆኑ ወንዶቹ ብትሆኑ አንድ ጊዜ ጃ ድርጋር የት ትሄዳለች ብላቸው ዝግትግት ያለው የወጡት መግባት የለባቸው እና አንዳንድ ጊዜ እኮ በመጠናናት ሽቶ ሲገዛ የነበረ አበዋራ ስትገባ ፍንጫን ቆርጣ አይገባችም። ሽቶ የሚያስፈልጋት አይመስለም። ቅባት ያስፈልጋት አይመስለው ውስጥ ልብስ የሚያስፈልገ አይመስሉ። ይህን ወንዶች ማስተካከል አለባችሁ። ይህን የምታስተካክሉት ማንንም ለመጥቀም አይደለም። ትዳራችሁ እንዳይበጠበጥ፣ ሰላም እንዳታጡ፣ ሰይጣን እንዳይጎራበታችሁ፣ እግዚአብሔር እንዳይለያችሁ፣ ፍቅራችሁ እንዳይነጥፍ፣ ሰላማችሁ እንዳይሟጠጥ፣ እፎ የበላችሁ እንድትኖሩ ስለዚህ የአብርሃምን የሳራን የይስሐቅን የርብቃን ጋብቻ የባረት ጊዜን ይባርክላችሁ። ነገ እንግዲህ ቅድም እንደተነገረው አባቶች ነግሯችኋል። ነገ ጾመ ነነዌ በሉት እስኪ ይነ ያሰ ግን የሚባለው ነነዌ ማለት ሀገር ነው። የነ ሀገር ሰዎች ጾመው ጸልየው መዓቱን፣ መቅሰፍቱን፣ እሳቱን ያስመለሱበት ነው። በእውነት ዛሬ ከተማችን፣ ሀገራችን፣ አለማችን በየቦታ የምንሰማቸው ጆሮ የሚቆርጡ ልብ የሚያስደነግጡ በእውነት ከመኖር ይልቅ ለመሞት የሚጋብዙ ተስፋ አስቆራጥ ነገሮች፣ ወንጀሎች፣ ኃጢአቶች ይሰራሉ። ነነዌን ሊያቃጥል የነበረው ሳት የወረደበት ኃጢአት ዛሬ በከተማችን ዛሬ ባለማችን እየተሰራ ነው። ማዕቱ ያልወረደው እየጾምን እየጸለየ ስለሆነ ሳይሆን እግዚአብሔር የምሕረት አምላክ ስለሆነ ነውና፣ አንዳንድ ይችላል ይችላል የነነዌ ሰው እኔ እኔም ልበወጣኝ የምጾመው የሚል ትጥቁን የፈታ ታቦቱ የፈሰሰ ወነ የከደው ክርስቲያን ተፈጥሯል። እኛ የምንጾመው ጾሙ እንዳይረሳ ለማስታወሻነት አይደለም።